የአላዛር ከባድ ውሸትና የማሚ ከባድ ስህተት እንግዲህ አላዛርና ና ትንሱ እንደምታያቸው በዚህ መልኩ እያለቀሱ ይገኛሉ። እንግዲህ አላዛር የዋሸው ውሸት ትንሱን እስከ ጫፍ ሊያሳጣው ደርሶ በጣም ትንሽዬ ነጥብ የምታክል ነበር የቀረውና ብቻ ከባድ ጊዜ ነበረ። እሱም ራሱን ለማጥፋት ይህ ሁለተኛ ሙከራው ነው፣ በነገራችን ላይ የመጀመሪያው አይደለም። ያኔም እንግዲህ የፍቅር ጥያቄ አቅርቦላት አስባበት፣ እንደውም ትመልስልኛለች ከማለት ይልቅ በቃ እሺ ካላለችኝማ ብሎ ባህር ውስጥ ተወርሮ ገብቶ ራሱን ሊጎዳ ነበረ። ብቻ ግን ፈጣሪ አትርፎት እዚህ ደርሷልና ዛሬ ላይም እንግዲህ ትንሱ በጣም ስላዘነች፣ በጣም ስለከፋት፣ በጣም የክህደት ስሜት በቃ የመካድ ስሜት ስለተሰማት ሁሉ ነገር ጥላ ጠፍታ ነበረና አላዛርም እንዲሁም አህሙም እየፈለጓት ነበረ። ትንሱ እስከ ዛሬ የት ነበረች የሚለውን ነገር እንግዲህ በደንብ እናወራበታለን። እንደገና ደግሞ ማሚም እንግዲህ የዋሸች ውሸት አለ ወይም ደግሞ የሰራችው ስህተት አለ። ለዛም እንግዲህ አላዛርም በጣም እናትየዋን እየወቀሳት ነበረ። ያ ያስወቀሳት ነገር ማሚን ምንድን ነው የሚለውን ነገር ሀሳብ እንሰጥበታለን። ሌላኛው ደግሞ እንግዲህ አላዛር ስለ ልጅቷ አፎሚያ ስለምትባሏ ልጅም የተናገረው ንግግር አለ። በአጭሩ እስከ ዛሬ ስለነበረው ነገር ሁሉን ነገር ትንትና አድርጎ ለትንሷ አስረድቷታል ማለት ነው። ትንሱም እጅግ በጣም ከባድ ሁኔታ ላይ እንደነበረች እንግዲህ እየተናገረች ትገኛለች። በዚህ መልኩ ሲገናኙ እንግዲህ ተላቅሰው ተገናኝተዋል። አህሙም እንግዲህ ማሚ ይቅርታ ጠይቀዋለች፣ እሱም ይቅርታ ጠይቆ ብቻ ነገራቶቹ ወደ ሰላም የተመለሱ ይመስላሉ። ለማንኛውም ግን እንዴት ናችሁልኝ ውድ የቻናል የቤተሰቦች፣ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ቪዲዮን ስለምታዩልኝ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ ከልብ አመሰግናችኋለሁ። አሁንም ድጋፋችሁ አይለኝ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ እንድታበረታቱኝ በአክብሮ ተጠይቃችኋለሁ። በጣም ነው የምወዳችሁ የማከብራችሁ በተለይ ኮሜንታችሁ ቪዲዮ እስከ መጨረሻው አይታችሁ ለምትጽፉልኝ ልጆች ለእናንተ ትልቅ ክብር አለኝ። እግዚአብሔርን በጣም ነው የምወዳችሁ ማመሰግናችሁ። እንግዲህ ወደ አላዛርና ወደ ትንሱ ወደ ዛሬው ቪዲዮ እና ከዚህ በፊትም ስለነበረው ቪዲዮቻቸው እያነሳን በደንብ ሀሳብ እንሰጥበታለን። ነጭ ነጩን እውነት እውነታውን እናስቀምጣለን ማለት ነው። እንግዲህ አላዛርና ትንሱ ስለነበረ ህይወታቸው ሁሉን ነገር አጣርተው አውርተው ተግባብተው ነው እንግዲህ ወደዚህ ፍቅር ወደሚባለው ህይወት የመጡትና ትንሱ እንግዲህ ስለ አላዛር እማላቀው ነገር አለ ብላ አታስብም። እውነታውን ሁሉን ነገር ስለ ህይወቱ ነግሮኛል፣ ስላለፈውም፣ አሁን ስላለበትም ትክክለኛ ነገሩን ነግረኛል ብላ ነው የተቀበለችው እና አብረው ለመቀጠል የወሰነችው ማለት ነው። አላዛርም ትንሱን እንግዲህ ያለውን ነገር እስከ በቃ የነበረችበትን አሁን ያለችውን ያለፈ ታሪኳን ምን የሚሆን ብቻ አውርቷት ጠይቋት ብቻ ተግባብተው ነው ይህንን ነገር የቀጠሉት እና እንደ አዲስ ግን አላዛር እንደምታዩት ወደ ውጭ ሀገር የሚሄደው ከሌላ ሴት ጋር ነው እንደዚህ ምናምን ብሎ ብቻ ሌላ ሴት በህይወቱ እንደነበረች ትንሱን ማታቃት ሴት ለትንሱ ያልተነገራት ለትንሱ ያልተወራላት ነገር እንደ አዲስ ሲወራ እንግዲህ ትንሱ ይሄ ነገር ለማጣራት ሞክራ ነበር። ወዲያውን ተስፋ አልቆረጠችም። ወደ ውጭ የሚሄድበት ነገር ፍቅር ከተባለ በቃ መፋቀር መዋደድ ነው አብሮ መኖር ነው። ከዛ ውጪ ተለያይቶ ፍቅር፣ ተራርቆ ፍቅር ከባድ ነገር ነው። ይህንን ነገር የሚቀናቸው ወይ ደግሞ የሚሳካላቸው ተራርቆ ፍቅር፣ እሷ ሌላ ሀገር፣ እሱ ሌላ ሀገር ሆነው ከስንት ዓመት በኋላ ተገናኝተው ትዳራቸው ሰምሮ አንድ ላይ የሚኖሩት ከመቶ ፐርሰንት አምስት ወይ አራት ፐርሰንቶቹ ናቸው። ሌሎቹ በጣም ይከብዳቸውና ህይወታቸው በቃ ሲኦል ነው የሚሆነው። ና እኔ በቃ ምንም አላዛር ወደ ውጭ የሚሄድበት ምንም አይነት ምክንያት አሳማኝ ነገር የለም። መቶ ፐርሰንት የምነግራችሁ ነገር ና ይህን ነገር እንዳቋረጠው እንግዲህ ሰምቻለኝ መሆንም ያለበት ነገር ይሄ ነው። እና ትንሱ ይሄ ነገር አልበቃ ሲል ሌላ ሴት እንዳለች በህይወቱ ላይ ወይም ደግሞ የድሮ የነበረችው ሴት አሁን ላይም እንደሚፈላለጉ አሁን ላይም እንደሚያወራት ምናምን ነገር ስትሰማ በጣም አዘነች፣ ከፋት፣ ተጎዳች፣ ተሰበረች። ምክንያቱም ያሁሉ ቃል ገብቶላት ያሁሉ ነገር ህልማት ይዟት በቃ ልቤ እንዲሁ ይቀመጥ ብላ ከድና ያስቀመጠችውን ልብ በግድ ከፍቶ ገባ አይደለ? ወይም ደግሞ ልቧን ሰጠችው፣ ልቧ ውስጥ ገባ፣ ቦታ አገኘ፣ ተመቻቸ ና ተደላሎ ቁጭ ማለት ሲጀምር እሷ እሱን በደንብ መፈለግ ስትጀምር እንደዚህ አይነት ነገር ይዞ ሲመጣ አለመጎዳት አትችል የምችል ልጅ እና በጣም ነው የከፋት የተሰማት እና አላዛርን እንግዲህ ጠይቀው ነበር ደጋግማ የነገር እውነት እንደሆነ ነው እየነገራት የነበረው እና ከባድ ጥፋት ነው ያጠፋው በነገራችን ላይ ማለት ነው እና ልፈትንሽ ልፈትን የሚባባል ነገር በጣም የምጠላው ነገር ነው በህይወቴ ማለት አሁን አላዛር ስለ እሷ እንደው ፈተና ማወቅ ቢፈልግ ወይ ደግሞ እንደዚህ የሆነ ነገር የሆነ ነገር አድርጎ እንትን ማለት ቢፈልግ ምንድነው ማድረግ የነበረበት በፕራንክ ራሱ ማድረግ ይችል ነበረ ፕራንክ አድርጓት ያንን ነገር ትክክለኛ ስሜቷን ማወቅ ይችል ነበር በዚህ ልክ ግን በጣም በጣም በቃ የሆነ በጣም ከባድ ነገር ነው። ትንሱን ሊያሳጣው በጣም ትንሽ እየነጥብ ብቻ ነበር የቀረው ና የሄደበት መንገድ ያስጠላ ነበር ና ሁለት ሶስት ቀን ነው እች ልጅ እራሷን ስታ እስክትወድቅ በጣም እስክትታመም ነው። ለራሷ ህመም አለባት በነገራችን ላይ ትንሱና፣ ይህንን ነገር አድርጎ እንግዲህ ከባድ ጉዳት ላይ ነበረ እሱ ራሱ ራሱን እስከ ማጥፋት ደርሷል። ና አስቸጋሪ ሁኔታ ነበረ። እውነት ለመናገር ከባድ ጥፋት ነው ያጠፋው። ከባድ ስህተት ነው ያጠፋው የሰራው ግን ያው አንዳንዴ ህይወት ሁለተኛ እድል የሚባል ነገር ልትሰጠን ትችላለች፣ ላሰጠንም ትችላለች። እድለኛው ነህ እንግዲህ ትንሱን ድጋሚ እንድታገኛ ታደርጓሃል ና እንኳን ደስ ያለ ማለት እወዳለሁ። ምክንያቱም አንዳንዴ ሁለተኛ እድል የሚባል ነገር አይኖርም ና አንዴ ከተሳሳትን ተሳሳትን ለአንዴና ለመጨረሻ ጊዜ ህይወታችን ስብር ብሎ ጉስ ቁልቁል የምንልበት ጊዜ ነበረና። ያንተ እድለኛው ነው እንግዲህ፣ ከዛ ተርፋ አለና ትንሱን ድጋሚ ለማግኘት ትንሱ ከትንሱ ጋር ድጋሚ ለማውራት ከትንሱ ጋር ድጋሚ ህይወትን ለመኖር ወስናቸዋል ወይም ደግሞ ፈጣሪ ረድቷል ባጭሩና ይህንን ነገር ነው። እንኳን ደስ ያላችሁ ትንሱን አላዛርም ና ይህንን ነገር ነው ልናገር የምችለው። ፈተና ምናምን የሚባለው ነገር መቅረት አለበት። ቢያንስ እንኳን ልትፈትናት እሺ፣ ፈተናት ኢትስ ኦኬ ኖርማል ነው፣ ግን ገደብ ሊኖረው ይገባል። የሆነ መስመር ልታሰምርበት ይገባል። ዝም ብለ በዘፈቀደ እንዲ በቃ እየተነሳ ልፈትን ወይ አይደረግም። ትንሱን ሊያሳጣ ይችላል እና ወደ ህይወታችሁ፣ ወደ ቤታችሁ፣ ወደ ትዳራችሁ፣ ወደ ፍቅራችሁም ሰይጣን አታስገቡ፣ አትጥሩ። በቃ ሰይጣን እናንተ ካልጠራችሁት አይመጣም። እና በግድ በቃ የተመቻቸ ኑሮ እየኖራችሁ የተስተካከለ ፍቅር ላይ እያላችሁ ጥሩ ጊዜ እያሳለፋችሁ፣ አላዛር እንግዲህ ያመጣውን ሀሳብ እዩት፣ የተመታ ሀሳብ ነው። ይሄ ነገር የሚያስጠላ ነገር ነው። ድጋሚ ባት ደግሞ የተሻለ ነው ብዬ ነው የማስበው። እና ማሚ ላይም እንግዲህ ወቀሳ የቀረበባት አህያውን ፈርቶ ዳውላውን የሚባል ነገር አለ ወይም ደግሞ አንተ የራስህን ስህተት ለመደበቅ ወይ ደግሞ ያንተ የራስህን ስህተት ጥፋት ለመሸፈን ወይም ደግሞ ለማቅለል ማሚ ላይ ነው ጥፋትን እያደረግ ከምትገኘው ትንሱ እንግዲህ የትነበረች እስከዛሬ ወደሚለው ስንሄድ ትንሱ ወደ እናቷ ቤት መሄድ ትችል ነበር። ወደ ራሷ ቤተሰቦች መሄድ ትችል ነበረ። ነገር ግን ምርጫዋ ያደረገችው የቀረበቻት የምትወዳት የምታከብራት ማሚ በቃ ተከብ አላዛርጋ ሆንሽም አልሆንሽም ደስተኛ ሆንሽም ከፋሽም፣ አዘንሽም፣ አጣሽም፣ አገኘሽም ነይ እኔ ጋ፣ እኔ ያለሁልሽ ልጅ ልጄ ብላ ቃል ገብታላት ነበር። በዛ መሰረት እንግዲህ ይሄ ነገር ሲፈጠር ማሚ እንግዲህ ትንሱን አስጠርታ ወደ እሷ ይዘዋት እንዲሄዱ ነው ያደረገችው። ና ትንሱ እንግዲህ ማሚ ቤት ነበረች ማለት ነው። አላዛር እየወቀሳት የሚገኘው እንዴት ነው ይሄ ሁሉ ጊዜ? አላዛርም ብቻ ሳይሆን አህሙም እንደዛ እያላት ነበር። ይሄ ሁሉ ጊዜ ይሄ ልጅ ትንሱ በመጥፋቷ ራሱን ሊያጠፋ ብዙ ጊዜ ሞክሯል፣ ራሱን ለመጉዳት ብዙ ጊዜ ሞክሯል። እና እንዴት ይሄንን ነገር አስችሎሽ እያየሽ? እንዴት ጸጥታ ያለሽ? እንዴት ዝምት ያለሽ? ይሄ ልጅ ቢሞትስ ነው እያሏት የሚገኙት እና እናንተ ይሄንን ሁሉ ጥፋት ስታጠፉ ትንሽ አላሰባችሁም ወይ ማሚ ምን ይሰማታል? ማሚ ትንሱን ምን ያህል እንደምትወዳት እያወቃችሁ፣ ትንሱስ? ያኔ አላዛር ማለት ነው እንደው ጥፋትን በጥፋት አይሸፈንም ወይም ደግሞ ጥፋትን በጥፋት ማጥፋት አይቻልም እንጂ አንተ ስትንሱ ያን ያህል እራሷን ስታ ስትወርቅ እንኳን ትንሽዬ እንኳን አልደነገጥክም እኮ እራሷን እስክትስ አንተ ተጭነ ተጨቁናት ያንን ሁሉ ነገር ስትናገር የሆነ ትንሽ ራሷ አልከበደምና ብቻ አስቸጋሪ ነገር ነው። ማሚ አሁን እዚህ ጋር የምትወቀስበት ነገር የለም። በርግጥ እኔ ማሚ ስህተት አለባት ብዬ የማስበው ምኑ ላይ መሰላችሁ? አንዳንዴ አሁን አላዛር የምርም ራሱን አጥፍቶ ቢሆን መደበቅ የለም። ቢያንስ ይሆን አለ አይደል እንዲረጋጋ መናገር ነበረባት አሁን እንደው ያደርገውና አላዛር በእሷ ምክንያት እንዴት ትንሱ ጥላኝ ሄደች ብሎ እንደዚህ እንደሞከረው አድርጎት ቢሆን ወይም ደግሞ ራሱን ጎድቶ ቢሆን የዘላለም ጸጸት ነው። ለእናትየዋም ለትንሱም በጣም ከባድ ጸጸት ነው የሚሆነው እና ግን ማሚ ደግሞ ወደ ራሱን እንዲመለስ በቃ ወደ ውጭ የሚለውን ሀሳብ እንዲተው ብላ የራሷ እውነት ስላላት ነው ይህንን ነገር መናገር ያልፈለገች ወይም ደግሞ ትንሱ እሷ ጋር እንደሄደች ያልተናገረችው እና ይችላል። እንደውም አልጠበቀም አላዛር ራሱ ማሚ ጋር ትሄዳለች ብሎ ማለት ነውና ግን ያስበለጠችው ያስቀደመችው ማሚን ነው። ደስ ይላል። እውነት ለመናገር ፍቅራችሁ ማሚን በቃ የእናትነት ጥግ እናያየንብሽ። እና አላዛር ደግሞ ሁሌ እናትህ ዘላለማ አለምህን እየተከተለች አንተን ችግር ስትፈታ አትኖርም፣ ወይም ደግሞ ከአንተ ጋር እኩል ስትጨነቅ አትኖርም። ቢያንስ ለእናትህ ማሰብ መቻል አለብህ። አንድ እርምጃ ስትራመድ፣ አንድ ንግግር ስትናገር እናቴ ምን ሊሰማት ይችላል፣ እናቴ እንደዚህ ልትሆን ትችላለች ብለህ ማሰብ መቻል አለብህ። ትንሱ ራሷን ስታ ስትወድቅ እኔ በጣም በጣም ከባድ ሁኔታ ላይ ነበርኩ ብላለች እና አሁን ስለ ትንሱ ብቻ ሳይሆን ማውራትም ማሰብ ያለብህ ስለ እናትም መጨነቅ መቻል አለብህ። እናንተ ስትጣሉ፣ እናንተ ያልሆነ ሙድ ውስጥ ስትገቡ ማሚም እንደምትጨነቅ ከባድ ሁኔታ ላይ እንደምትወድቅ ማወቅ መቻል አለብህ እና እውነት ለመናገር ትንሱ በዚህ ሳምንት ብዙ ነገሮችን ተምሬበት አልፌ ያለሁ በህይወቴ ላይ ብላለች እና አንቺ ብቻ ሳትሆኝ እኛም ብዙ ነገር ተምረናል። የተማርንበት ምክንያት ምንድን ነው? አንደኛ የሰው ልጅ ያለፈ ታሪክን በቃ ሁሉን ነገር ጨራርሶ ወደ ትዳር ወደ ፍቅር የሚባለው ነገር መግባት እንዳለበት፣ በቃ ሁሉን ነገር ይሄ እንደዚህ እንደዚህ እንደዚህ ተፈጥሮ ነበር በህይወቴ ላይ እንደዚህ እንደዚህ ነገር ነበረ ተብሎ መነገር እንዳለበት። ምክንያቱም ያለፈ ታሪካችሁ ራሱ የኋላ ታሪካችሁ ለራሱ አሁን ለምትኖሩት ህይወት ከባድ ሁኔታ ላይ ሊጥላችሁ ይችላል። የተደበቀ በቃ ፎቶዎች ይወጣሉ፣ ቪዲዮዎች ይመጣሉ፣ ሰዎች ይመጣሉ ህይወታችሁን ለመመጠጥ። እናንተ ትክክለኛ ህይወት ላይ ትክክለኛ አቋም ትክክለኛ መንገድ ላይ ስትሆኑ እናንተን ለመመጠጥ እነዛን ሰዎች ሰይጣን ይልካችኋል ይመጣሉና ያ ነገር ከባድ ነው። ለምን ዋሻሽኝ? ለምን ዋሻኝ? ያኔ ደግሞ ከባድ ጭቅጭቅ ይፈጠራል። ሰይጣን ደግሞ በለው በለው ግፋው ግፋው ነው። አስቡት፣ ህይወት ይበጠበጣል። የእውነቴ ማለት ነውና ተነጋግሮ መግባት እንዳለብን ነው የተረዳሁትኝ። ሁለተኛ ነገር ደግሞ ፍቅር የሚባለው ነገር አምናችሁ ተማም በቃ ለሰው ልጅ የማይሆን ተስፋ አትስጡ። ለሰው በቃ የሚሆን ከሆነ እስከ መጨረሻው ታግላችሁ በፈተና ጸንታችሁ የፈለገ ተአምር ቢፈጠር ወደኋላ ሳትሉ የገባችሁትን ቃል አክብራቹ መቀጠል እንዳለባችሁ ነው የተረዳውት እና ሴት ልጅ አብዛኛውን ጊዜ እንዳለቀሰች ነው የምትኖረው። ሁሌ በቃ ትዋሻለች፣ ሁሌ ትገፋለች፣ ሁሌ ትበደላለች፣ እና ያ ነገር ደግሞ በጣም አስጠሊታ ነገር ነው። ማንም ሰው መታለል መገፋት የለበትም። በተለይ በእርግጥ ወንዶችም አሉ እንደዚህ አይነት ነገር የሚደርስባቸው እና አህሞም ያው የመጣህበት መንገድ ጥሩ ነው። ሴት ልጅ እኔ ተጎድታ ማየት አልፈልግም። በትክክለኛ ህይወቴም እንደዚህ አይነት ነገር ስላጋጠመኝ እኔም ትንሱ እንዳትጎዳ ብዬ ነው ብሎ እሱም ያልገባው ያልተረዳው ነገር ነበረ። ብቻ ካላዛር ጋር ሆኖ ግን ትንሱን አምና ይህንን ነገር ተቀብላ ከባድ ሁኔታ ላይ እንድትወድቅ አድርጓታል። ብቻ ግን ያም ማለሄም አላዛር እንደዚህ አይነት ስህተት ድጋሚ እንደማትደግመው ተስፋ አደርጋለሁ እና ደግሞ ህይወት ይቀጥላል ማለት አንተ ትንሱን አጣ ማለት ህይወት እዚህ ጋር ማቆም አለበት ማለት አይደለም። በእርግጥ ትንሱን የመሰለች ቆንጆ ጀግና ሴት ጠንካራ ብልጥ ብልህ ሴት በጣም ባስተሳሰበው ባመለካከቷ ቆንጆ ጎበዝ የሆነች ሴት ማጣት ከባድ ነው። ለዛውም በአንተ ስህተት፣ ለዛውም በማይረባ በፈተና በምን በምን በሚባል ነገር ማለት ነውና ብዙ ነገሮችን ተምረህ አልፈሃል ብዬ አስባለሁ። ከዚህ በኋላ እንደዚህ አይነት ስህተት እንደማትደግም ተስፋ አደርጋለኝ እና አንድ ላይ ስላያችሁ ደስ ብሎኛል። እና ራስን ለመጉዳት አታስብ። ነገ ሌላ ቀን ነው። በዚህም በዛም ብዬ አሳምናታለሁ ወይ ደግሞ ይቅርታዋን እስክታገኝ ድረስ መጣር እንጂ አለብህ። ደካማ ሆነህ ለሰይጣን ቦታ ክፍተት ሰጠህ። ራስ ማጥፋት ለሁለተኛ ጊዜ ነው እያልክ ያለው፣ ሦስተኛ ጊዜ ምን ምን ሊያረግ እንደሚችል አላቅም። የእውነት ለሰይጣን ክፍተት አትስጥ። በቃ ቦታ አትስጥ። ሰይጣን ይውላችሁ ቁጭ ካልንበት አይመጣም። እኛንን ስበን ስበን በቃ ገፋፍተን ያልሆነ ነገር ተናግረን ያልሆነ ድርጊት ለማድረግ ስናስብ ስንወስድ ነው ሰይጣን በለው በለው እያለ የሚመጣውና፣ እባክህ ከዚህ ድርጊት ልትቆጠብ ይገባል። ትንሶ ማዘነች ለእኔ ለማንተታ ነው ራሴ ልታጠፋ የነበረው ብላ በጣም ነበር የከፋት። ና ማሚን ራሱ አታስብም ወይ አንድ ሰው ራሱን ሊያጠፋ ሲል አንደኛ ራሱን ማየት አለበት። በቃ ነፍስ ነው። እግዚአብሔር ፈጣሪ የፈጠረውን ፍጡር እሱ የሰራውን ነፍስ እሱ ያመጣውን ነፍስ ማንም ሰው ሊያጠፋ አይችልም። በራሱ ነፍስ ላይ ማንም የመወሰን መብት የለውም። ፈጣሪ ነው ይህንን ነገር ቀናችን ሲደርስ ሊያደረገው የሚችለው እሱ ነው፣ ሊወስደን የሚችለው በምንም ታምር። ሌላኛው ደግሞ አጠገብ ላለ ሰው የሚወድ ሰው አለ፣ የምትኖርለት የሚኖርለት ሰው አለ። ለዛ ሰው ማሰብ አለብን። ራስ ወዳድ ሆነ ራስን ለማጥፋት አትሞክር ነው የምለው ብቻ። ግን የዛሬው ሀሳብ ይህንን ይመስል ነበር። ትንሱና አላዛር በመታረቃቸው ወደ ራሳቸው በመመለሳቸው በጣም በጣም ደስ ብሎኛል እና ፈጣሪ እንግዲህ ፍቅራችሁን ደስታችሁን ያብዛው ለማለት እወዳለሁኝ። ይሄ ቪዲዮ ከተመቻችሁ ወይ ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። አመሰግናለሁ ስለነበረን ቆይታ።